በኢትዮጵያ ካቶሊካዊት ቤተክርስቲያን የደመራ ስነስርዓት ምን ይመስል ነበር የሚለውን ሊነግረን ባልደረባችን የሻምበል ምህረት እዚህ ስቱዲዮ ተገኝተዋል። የሻምበል እንኳን ደህና መጡ። አጠቃላይ ስነስርአቱ ይመስል ነበር፣ ምን አይነት መልእክቶች ተላለፉ የሚለውን። አመሰግናለሁ። እንግዲህ የአንድነት የፍቅርና የምስራች ምልክት የሆነው የመስቀል በዓል ዋዜማ ላይ ነው የምንገኘው በዚህም እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ክርስትና እምነት ተከታይ የኢትዮጵያ ካቶሊክ ቤተክርስቲያን እንግዲህ ይህንን የመስቀል በዓልን በድምቀት ታከብራለች በዛሬው ዕለትም የካቶሊካዊት ቤተክርስቲያን እንግዲህ የ2018 የመስቀል የደመራ ስነ ስርዓትን በልዩ ልዩ መንፈሳዊ ስነ ስርዓቶች በአዲስ አበባ ሀገረ ስብከት ጽዮን ማርያም ቤተክርስቲያን እንግዲህ በድምቀት ስታከናውኑ ውላለች ማለት ነው። በዚህ የመስቀል የደመራ ስነ ስርዓት እንግዲህ የተለያዩ መንፈሳዊ ክዋኔዎች ሲካሄዱ ነበረ። የመስቀል ደመራ ስነ ስርዓቱን እንግዲህ ብፁዓን አባቶች የሃይማኖቱ ተከታዮች በተገኙበት ነው በድምቀት ሲከበር የነበረው እንግዲህ። እንዲሁም በዚሁ የደመራ ስነ ስርዓት ወቅት እንግዲህ የሃይማኖት አባቶች፣ ምእመናን ተሰባስበው በላዛሪስ ቅጥር ግቢ ውስጥ የተዘጋጀ ደመራ ነበረ። ቀን ላይ የተዘጋጀ እሱን የማቀጣጠል ስራ ሲያከናውኑም ነበረ። እንዲሁም እንግዲህ ከዚህ በተጨማሪ በዚህ በየመስቀል የደመራ ስነ ስርዓት ወቅት የሃይማኖት አባቶች መልእክት አስተላልፈው ነበረ። ምንድን ነው ያሉት? የመስቀል የደመራ በዓል የሚከበርበት ዋናው አላማ የኢየሱስ ክርስቶስ የተሰቀለበትን መስቀል ንግስት እሌኒ በዙሪያዋ ከነበሩ ሰዎች ጋር በመሆን ፍለጋ የጀመረችበት ቀን ነበረ። መስከረም 17 ማለት ነው። ይሄንን ይሄንን ለማክበር ነው ከዋዚማው ጀምሮ የደመራ ስነ ስርዓቱ የሚከበረው። ለዚህ ነው ዋናው አላማ ይሄኛው እንደነበር ሲነሳ ነበር ማለት ነው። እሺ አጠቃላይ ስነ ስርዓቱ ከመዝሙር ጋር በተያያዘ የነበሩ ነገሮች እዚህ ቪዲዮ ሁሉ ላይ እንግዲህ እንደምንመለከተው በርካታ ምዕመናንም የተሳተፉበት ነበር። ና መዝሙር ስነ ስርዓቱ ምን ይመስል ነበር? በተወሰነ ድር እሺ፣ እንግዲህ የመስቀል የደመራ ስነ ስርዓት በካቶሊካዊት ቤተክርስቲያን እንዴት አለፈ የሚለውን ስንመለከት የደመራ የመትከል ስነ ስርዓቱ ከአራት ሰዓት ጀምሮ እስከ ስድስት ሰዓት ባለው ሲከናወን ነበር። ወደ ከሰዓት ደግሞ ከአስር ሰዓት ጀምሮ በሃይማኖታዊ ስርዓቱን ጠብቆ ሲከበር ነበር። ይሄ የመስቀል የደመራ በዓል እንግዲህ በዚህ ሻማ የማብራት ስነ ስርዓት፣ ቅዳሴ፣ እንዲሁም ደግሞ መዝሙርና ስብከትና ሌሎች ሀይማኖታዊ እና መንፈሳዊ ስነስርዓቶች ሲከናወኑ ነበር። እንግዲህ ከዚህ በተጨማሪም የሃይማኖቱ ተከታዮች እንግዲህ የደመራ ስነ ስርዓትን እንዲሁም ነገ የሚከበረውን የመስቀል በዓል መንፈሳዊ ስርዓቱን ጠብቀው እንደሚያከብሩ ነግረውናል። እንደ አጠቃላይ እንግዲህ በመስቀሉ ላይ የታየውን አንድነት ፍቅር በተግባር ላይ መዋል እንደሚገባ በዚሁ ወቅት የሃይማኖት አባቶች ሲያስተላልፉ ነበረ። የካቶሊካዊት ቤተ ክርስቲያን የመስቀል ደመራ ስነ ስርዓትን በሚመለከት እንግዲህ በእኔ በኩል የነበሩት መረጃዎች እነዚህ የነበሩት። ግስት ሻምበል በጣም አመሰግናለሁ።